ሳሮንን እንግዲህ ሄሮት ልታሳግታት ነው ማለት ነው። ሄሮት እንግዲህ የሆኑ አላት ማለት ነው። ሰው የሚከታተላት ሳሮንን የሚከታተሉ ሰዎች አላት ማለት ነው። ሄሮት እንትን ቀጥራ ሰው አለ እና ስለዚህ ስለመጀመሪያ ስለጠየቀቻት ስለምን እንደምትሰራ እኔ የምሰራው የንጆ ውስጥ ነው የምሰራው። የንጆ ማለት የልጆች እንደዚህ የንጆ አለ አደለ? ለሚዋለ ህጻናት ምን ነው ኢትዮጵያ እንደዛ ውስጥ ነው የምሰራው እና እዛ ውስጥ ደግሞ የሚሰሩት ህጻናቶችን ልጆች መሸጥ፣ በትልቅ ገንዘብ ነው የሚሸጡት ለውጭዎቹ። ስለዚህ እኔ ጋር ደግሞ ሁለት ልጆች አሉ፣ እነሱን ለማዳን በጣም እየሞከርኩ ነው። በጣም በቃ ስራዬ በጣም አስቸጋሪ ስራ ነው ምናምን። ታዲያ ህቴ ለምንድን ነው ይህን ያክል ወንጀል እንትን ብለሽ ለምንድን ለህግ ማናመለከተው? ነው ኧረ እዚህ ውስጥ እንዳትገቢ እኔ ምናምን በቂ ነኝ፣ በቃ እኔ ራሴ እጋፈጠዋለሁ ምናምን አለቻት ማለት ነው። ልጅቷ እኮ አውቃ ነው የምታወጣጣት ማለት ነው። እቺ ሂሩት ራሱ ነች ሲመስለኛ ፖሊስ ሰብቶን አትቀርም። ሳስበው የምረኝ ነው የምላችሁ። እና ከዛም እንግዲህ አይ ራስሽን ጠብቅ፣ ለማንኛውም እህቴ እኔ በጣም ነው መፈራልሽ ለአንቺ ምናምን አለቻት ማለት ነው። አይ ችግር የለውም እስቲ ብቻ ለማንኛውም በጣም ከባድ ነው አለች። እንደገና ደግሞ እንግዲህ ሳሚ ጋር ያስቀመጠችውን ገንዘብ ሳሚ ሙልጭ አድርጎ አጠፋው ማለት ነው። እሳይ ደጋ ያደረገ ማለት ነው። በሀራሚ መጣ ገንዘብ ስለሆነ እንግዲህ ሳሚና አሁን መቶ ሺህ ብር እፈልጋለሁ በአስቸኳይ ብላዋለች። ጌት ያምጣ እሱ መቶ ሺህ ብሩን ከፍሏል ዲኤንኤ ምርመራ ለዚህ ለጽዮን ማለት ለዚች ለሂዊ ማለት ነው። ያው የራሷን ጸጉር ነው የሰጠችው እሱ አሁንም ምልጧ ማለት ነው። እንትና ሂሩት እና ሂሩት እንግዲህ ከተለያየች በኋላ ውጭ ወጣችና ደውላ አዲስ መረጃ አለ እኔ ጋር አለቻቸው ማለት ነው። ምንድን ነው ሲሏት፣ ሳሮን ሁለት ልጆች ወደ ውጭ ልታስልክ ነው ምናምን ነው አለቻቸው ማለት ነው። ስለዚህ በጥንቃቄ መንቀሳቀስ አለብን፣ ስለዚህ ልጆቹን ግዴታ እኛ ማዳን አለብን አለቻቸው ማለት ነው። ስለዚህ ሳሮንን እየተከታተለች ያለችው ሂሩት ናት። በጨለማው እንግዲህ ሳሮን ደውላ ቢሮ ተደውለላት እና ቢሮ እያለች መኪናውን አዘጋጁና በቃ በተጠንቀቀ እንትን በሉ እኔም እመጣለሁ፣ እመጣለሁ ማታ ሪያድ ይዤ ምናምን አለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የጃናሪ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላ። እንግዲህ ሳሮንን እንትና ህውዬ ልታሳግታት መሰለኝ ማለት ነው። ወይም ደግሞ ማሳገትም ሳይሆን ያው ልጆቹን ለማዳን ልጆቹን ለማዳን ነው ማለት ነው። ህውዬ ልጆቹን ልታሸጥ ተነጋግራለች ማለት ነው። ና ሂሩት ሁሉንም መረጃ ሰብስባለች ከህቷ ላይ ማለት ነው። ስለዚህ ልጆቹን ግዴታ ማዳን አለብን ምናምን እያለች ነበረ ማለት ነው ነውና ደውላላቸው እንግዲህ በሌሊት እመጣለሁ እኔም እመጣለሁ፣ ችግር የለውም ሪያድ ይዤ ምናምን አለች ማለት ነው። ሪያድ ማለት መኪና ይዛ አልትሄድ። ከዛ እንግዲህ ገንዘብ ትቀበላለች ማለት ነው። የሰው ልጆች እየሸጡ ያገቱ ይሸጣሉ ማለት ነውና ስለዚህ ሂሩት ደግሞ እነኚህ ልጆች ማዳን አለብን ብላ ደወለች ማለት ነው ጓደኞቿ ጋር ስለዚህ ግዴታ እነኚህ ልጆች መዳን አለባቸው ብላ እየተከታተለች እንግዲህ እየሄደች ነበረ ማለት ነው ወይዘሮ ሂሩት አሁንም ሳሮን እንግዲህ ህዊ ላይ እንደዛው ነች ምንም የተቀየረ ነገር የለም ታንቋሽሻታለች ሰድባታለች ከዛም እንግዲህ ሂሩት ማነች ህዊዬ ቆይ ምን አድርጌሽ ነው ምንድን ነው ጥፋቴ ለምን ወይስ ጥፋቴን አትነግሪኝም ያጠፋሁት ነገር አለ ወይ ምናምን ስትላት እንግዲህ አጭ፣ እንግዲህ ደግሞ እዚህ ጋር ማን አመጣው ያስቀምጠሽ፣ እዚህ እንዳትመጪ አልኩሽም እንዴ ስትላት፣ አንቺ ከሆነሽ የጠራሽኝ አለቻት ማለት ነው። ሂዊዬ፣ እንግዲህ ተነሽና ወደ ስራሽ እጂ፣ ደግሞ ጀመረች ምናምን ብላ ጥላት ሄደች ማለት ነው። ናሆሜም እንግዲህ ናሆሜ ልበለው እንጂ ዳዊት ማለት ነው። ዳዊትም እንግዲህ ስለ ሂዊ ጠይቃት፣ ስለ ሳሚና ስለ ሷ፣ ሳሚን አሁንም ታፈቅሪዋለሽ ወይ ስላት በጭራሽ አለችው ማለት ነው። በጭራሽ አይደለም ላፍቅረው፣ አይኑ እንኳን ላይው አልፈልግም ግዴታ ሆኖብኝ ነው እንጂ አለችው። ከዛ እንዳዊትም እንግዲህ ስለ ፍቅር ምን ታስብ ያለሽ ስላትን አሁን ላይ ስለ ፍቅር ምንም የማስበው ነገር የለም ተወደዋለች። ነገር ግን ደግሞ ያው እህቱ ስላስጠነቀቀቻት ነው ማለት ነው። ሄሮት እኔ ስለ ፍቅር ምንም አይነት አመለካከት የለኝም እና ልቤ ተሰብሯል። ስለዚህ ምናም በላው እና አሁን አንቺ ሌላ ሰው የሚወድሽ ሰው ቢኖር ምናምን ስለው፣ እኔ መቀበል አልችልም ምናምን አለች ማለት ነው። ከዛ እሱ ፊቱ ልወጥ ውጣለ እና ምን ነው ዳዊት፣ ምን ሆነክ ነው የከፋክ ትመስላለክ ምናምን ስትለው፣ አይ ምንም አልሆንኩም ዝም ብዬ ነው ወጥቻ አየር ልቀበል ብሏት ወጣ ማለት ነው። ጥሏት ሄደ። ከዛም እንግዲህ ሂዊዬ ከፋት ማለት ነው ከዛ ሄዶ መንገድ ለ ቁጭ ብሏት የሂዊ ጓደኛ እብዷ ማለት ነው በሳ ከደለችኝ መቼም የቁንጅና ውድድር ተወዳድሬ እንደኛ ወጣ ዋላይ በቃ በዚች ዓለም ላይ እኔ ብቻ ነኝ ቆንጆ አለች ማለት ነው። ወይኔ ሳኮሳኝ የሱ የሱ እኮ ነው የገረመኝ የሱ ፉገራ ማለት ነው። በጣም አሳቀኝ። አሁሜ እንግዲህ ሳሚ መቶ ሺህ ብር እፈልጋለሁ፣ መቶ ሺህ ብር ስጠኝ ስትለው ከየት አምጣ፣ እኔ ብሩ የለኝም አሁን አጥፍቼዋለሁ አላት ማለት ነው። እሷም እንግዲህ ግራ ተጋብታለች አሁን ላይ ብሩ ስለሚያስፈልጋት ማለት ነው ወይዘሮ ሳሮን ወንጀለኛ ለግ ትቀርብ ያለች በቅርቡ ብዬ አስባለሁ እንግዲህ ሂሩት እንግዲህ ልጆቹን ለማስጣል እየተከታተለቻት ነው ማለት ነው ግዴታ ልጆቹን ማዳን አለብን ብላለች ሂሩት ጎበዝ ጀግና ልጅ ናት የእውነት ነው የምላችሁ እና የልጅ አዋቂ እስካሁን እንግዲህ ያው ማንም አልነቃባትም። እንደምትከታተላትም ግን ባለፈው ነቅታባት ነበረ። በዚህም በዛም ብላ ሸወደቻት። እንዴት ነው እህትሽን ትጠረጥርኛለሽ? እህቴ ምናምን ብላ እንደመናደድም እንደማልቀስም እሄዳለሁ ብላ ምናምን እያለች እያስመሰለችባት ነበረ። ሶኮ አውቃ ነው ሲጀመር ማለት ነው። ሂሩት ምንም አልሆነችም ማለት ነው። እና እንዳይነቃባት ብቻ ነው። እና እዛ ቤት የሚደረገውን ፋይል ሳላገኝ የሆነ መረጃ ሳሊት ከዚህ ቤት አልወጣም ብላ እንግዲህ ወሰናለች ማለት ነው። እንግዲህ ሳሮን እየፈራች ነበረ፣ የሆኑ የሚከታተሏት ሰዎች ስላሉ ከኋላዋ ትናንትና። ወይኔ ጉዴ እያለች ነበረ ማለት ነው፣ እየተገላመጠች እንደሌባ። እንግዲህ በዛን ሰዓት አስቡ ሴት ልጅ የምትሄድበት ቦታ አይደለም። እና ያው የተቀጣጠረችበት ቦታ ልትሄድ ብር ልትቀበል ነው፣ ልጆቹ ልትሸጣቸው ማለት ነው፣ ለውጭ ዜጋ። ስለዚህ ሂሩት ደግሞ ያንን ነገር ወይ ፖሊስ ነው ያስከተለችው ከኋላዋ አይታወቅም። እንግዲህ ሳሮን ዋጋሽን ታገኛለች ብዬ አስባለሁ። የሂዊ ግፍ ራሱ እንደዚህ አይደለም፣ የሂዊ ልጅ ራሱ ሸጠችባት እሷ ራሷ ናት እውነት ለመናገር ማለት ነው። እና ሳሚም ደግሞ እንዴት አንቺ የእነሱ እህት ልትሆኝ ይቻልሽ፣ የሆነ የተብጭበረበረ ነገር አለ ምናምን ሲል እንግዲህ የሂዊን ማበጠሪያ ይዛ ወጣች ማለት ነው። እዛ ማበጠሪያው ላይ ደግሞ ምንም አይነት የሂዊ ጸጉር ስለሌለ ሂሩት የራሷን ጸጉር እዛ ማበጠረው ላይ አድርገህ ጸጉር ነው የሚፈለገው። እንግዲህ ለዲኤንኤኑ በጣም በብዙ ብር ማለት ነው ያንን ነገር ያንን ብር ለዲኤንኤኑ ከፍሎታል ማለት ነው። ይሄ ማን ነው? ሳሚ አሁን እንግዲህ ሳሚሽ ስትጠይቀው ገንዘቡ 10 ሳንቲም የለውም እሱ ብሩን ከፍሎታል እዛ ማለት ነው። እርግጠኛ ነኝ አሁንም እሱ ያንን የሚያስመረምረው ቢያስመረምረውም ውጤቱ የዚቹ ሳሮን ነው የሚሆነው፣ የዚች ማነች የሂሩት ነው የሚሆነው እህታቸው እንደሆነች ነው የሚያመለክተው። ምክንያቱም የራሷ ጸጉር ስለሆነ፣ የዩቪ ጸጉር አይደለም የሰጠችው ማለት ነው። አልሙሄም እንግዲህ እስኪ ወይዘሮ ሳሮን ለህግ ትቀርባለች አትቀርብም የሚለውን አብረን የምናየው ይሆናል። እንግዲህ ማናትች ሳሮን ወንጀሏ በጣም እየከፋ ነው እውነት ለመናገር በጣም ትልቅ ወንጀል ነው እየሰራች ያለችው። የሰው ልጆች እያሳገቱ ለውጭ ዜጋ እየሸጡ ነው ያሉት ማለት ነው። ያ ደግሞ ምን ማለት ነው እንግዲህ አስቡት። የዘላለም ፍርድ የሚፈረድባት የሰውን ሕይወት እያጨለመች አስቡት እና ያንን ነገር ደግሞ ሂሩት እያንዳንዱን ነገር የት እንደምትሄድ ምንም እንደምታደርግ ፋይሉን ራሱ አንቺ ነሽ የሰረቅሽብኝ ብዬ ስምሽን ያጠፋሁት ፋይሉን የሰረቁትኝ ልጆች ራሱ ደርሼባቸዋለሁ፣ እህቴ ይቅርታ አድርግልኝ ምናምን ብላ እንግዲህ ሂሩትን ይቅርታ ስትጠይቃት ነበረ ማለት ነው። እቺ እንትና ማለት ነው እቺ ማናት፣ ሳሮን አልሞሄም። እስቲ ብቻ ለህግ ትቀርባለች ብዬ አስባለሁ። እውነት መቅረብ አለባት። ወንጀሏ በጣም የሰፋ ነው። በጣም የሰዎችን ልጆች እንግዲህ ስንት ወላጅ ነው እንደሚያለቅስ አስቡት። ህፃናቱ፣ አዋቂ ትልቁ እያለቀሰ ልጆቻቸው እየተሰረቁባቸው፣ እንግዲህ አላቅም። ለህግ ትቀርባለች ወይ፣ ፖሊስ ነው ይዛ ሄደችው፣ ወይም ደግሞ ዱርዬዎቹ ነው ይዛ ሄደችው። ሂሩት ግን ጀግና ናት፣ ሳናደንቃት አላልፍም። ሂሩት እየኔ ጎበዝ ማለት ነው። እና እንግዲህ እንትናና ሂዊና ዳዊትም እንግዲህ ተደባበሩ ማለት ነው። ምክንያቱም እሱ ያፈቅራታል እሷም ትወደዋለች። ነገር ግን ደግሞ ሂሩት ነገረቻት ማለት ነው። ከዳዊት ጋር ያለሽን ቅርርብነት በልኩ አድርጌው፣ እሱ ለፍቅር አይሆንሽም አለቻት ማለት ነው። ምክንያቱም ወንድሟ ስለሆነ በሌላ ነገር አስበው ሳይሆን ወንድሟ ስለሆነ ያው ወንድሟን ደግሞ ማፍቀር አትችልም። ስለዚህ እህትክ ናት፣ እንዴት እህትን ታፈቅራለ? ብላለች። ባለፈውም እራሱ እንዴት እህት የልትሆን ትችላለች እሷ ምናምን ስላት በቃ እዚህ ቤት አብረን እስከ ኖርን ድረስ እህታችን ናት አለችው ማለት ነው። ከነሱ ሄዊ እህቱ ናት፣ ሄሩት እህቱ አይደለችም። ይህንን ደግሞ የሄሩት ልብ ያውቀዋል ማለት ነው።